ሮኬ ግን ማለት ነው ቤተሰቦች፣ ትግስቱ በጣም ነው የሚገርመኝ። ማለት በቃ የሌለ ታጋሽ ነው በእውነት። በዛ ላይ ደግሞ አስቡት፣ ሌላ ወንድ ቢሆን ሀይሚ ቀለበት ካደረገች ሰው ያሁን፣ ደግሞ ከሱ ጋር እያለች ከሱ በፊት እንኳን ቢሆን ችግር የለም፣ ከሱ ጋር ሆና እንደዛ አይነት ስህተት ተፈጥሮ ማለት ነው ቆሞ ታግሶ ነይ በቃ አብረን እንሂድ ብሎ ፋሲልም ተንጨርጭሮ ቀለበቱን ጥላ ይዟት ሄደ ማለት ነው። ሌላ ወንድ ቢሆን ጥሏት ነው የሚሄደው። በዚህ አጋጣሚ ቤተሰቦቼ አንድ ካሚ ትንሽ ስተት ያየሁት ነገር ምንድነው ቀለበት መስሎኝ ያደረግኩኝ በቃ ነው ያለችው ለብሩኬ ማለት ነው መስሎኝ ቀለበቱን አደረግኩኝ ን ያለችው እና መስሎኝ የሚባል ነገር የለም ህይወት ውስጥ እያሉ መስሎኝ ሳይሆን፣ ምናልባት መጀመሪያ ሀይሚ የተናገረችው ነገር አለ። ያው ሰው ፊት ስለነበረ ላሳፍረው ስላልፈለግኩኝ ቀለበቱን ተቀበልኩ ነበረ። ለብሩኬ ደግሞ አሁንም መስሎኝ አደረግኩኝ ያለች እና ግን በውስጤ ቦታ ያለው ያውን ከብሩኬ ጋር ሆና ማለት ነው እና እንደዚህ አይነት ነገር አይሆን ነገር ነው። እውነት እንኳን ቢሆንና ሲቀጥል ደግሞ ቅመሞች ዬ ያው ይጨምራል ድሮ አጠር ያለ ከአንድ ቀንም አልፈም ነበረ፣ በቃ ደስ ብሎ የሚያልቅ ነበረ። እና አሁን ያው ብሩኬንም እያስጨነቀችው ነው። ቅመሞችም እየተቆጥኑ ሀይሚ ይበቃሻል ፕራንክ ሌላ አቅጣጫ እንዳይዝና እንዳይቀየር እና ብሩኬ ሌላ ውሳኔ ውስጥ እንዳይገባ እያሉ ነው። እና አዎ ትክክል ናቸው። እውነት ትክክል ናቸው። ፕራንክ ከሁለት ሲያልፍ ያስጠላል፣ ሰውም ይሰለቻል አይደል? ቤተሰቦች በእርግጥ አስተማሪ ነው። አዎ በደንብ ያስተምራል። አዎ ቀለበት ልብን አያስርምጅን እንጂ በትክክል እውነት ነው፣ አስተማሪ ነው። ቪዲዮ ግን ቢሆንም አንዳንድ ደግሞ ከሀይሚ ያልሆነ ንግግሮች ደግሞ አስተማሪ አይደሉም። ከብሩኬ ጋር ሆና መስሎኛ ረኩኝ። ያ አያስተምርም። ባይሆን ልጁን ላለማሳፈር አፈቀርኩኝ ሲላት በሰው ፊት ቀለበት ሲያደርግ ያኔ ጥላው ብትሄድ የልጅ የሆነ ስሜት ውስጥ በሰው ፊት ስለሆነ ወጥቶም ብዙዎቹ ራሳቸውን እንትን የሚሉ አሉ እና ያ ስሜት እንዳይሰማው አድርጋ ከሆነ ያ ትክክል ነው፣ አስተማሪም ነው። ግን እውነት አይደለም ይሄ ነገር ማለት ነው እና ያው በሆነ ቪዲዮ ላይም መሳዶች አለው። አትሳደቡ የመዳም ቅመሞች ልዩቷ ብሩኬን ፕራንክ እያደረገችው ነው። ፋሲሊዮና ሀይሚ ምንም ግንኙነት የላቸውም። ሲቀጥል ደግሞ ሀይሚ እንደዚህ አይነት ሄሌና ያላት ልጅ አይደለችም። እና መጨረሻውን እኔ ብለን ያው መጨረሻውን እየተከታተልን ሳስብ ግን ብሩኬ ያወቀ አይመስለኝ ብሩኬ በጣም እየታገሰም ነው ውስጡ ላይ የሚያሰለስለዋልም ይናደዳልም። እንደ ሴት ደግሞ እሷን ያከብራል፣ ይጠብቃታል፣ ይረዳታል። እንደወንድ ደግሞ ያው ብሩኬ ፋሲልንም ይረዳዋል፣ ይጠብቀዋል። እና በዛ ማለት ይመስለኛል። ብሩኬ ያወቀም ብቻ አላቅም፣ ግን ወጣም ወረደን ፕራንክ ነው። ሀይሚቾን አትሳደቡ። ሲቀጥል ደግሞ ሲቀጥል ደግሞ ያው ፕራንክ አጠር ሲል ነው ደስ የሚል። እውነት የመድሀም ቅመሞችም እኮ ይሰለቻሉ። ሀይሚ ይታይ፣ አንችና ብሩኬ በፍቅር ስትመጡ ነው የሚያምርባችሁ። እውነት አንዳንድ ይሁን ፕራንክ፣ አንድ ቀን ፕራንክ፣ አንድ ቀን ሌላ ርዕስ፣ አንድ ቀን ሌላ ርዕስ እየተቀያየረ ሲሆን ይሆናል። እና መጨረሻ ይኑሮ ሀይሚዬ በቃሽ። ነገመችም በራስሽ ዩቲውብ ቻናል ዛሬ በብሩኬን የተለቀቀው ነገመችም በራስሽ ዩቲውብ ቻናል ላይ ፕራንክ ሆኖ ብሩኬም ተደስቶ ማየት አለብን። ከዛ ማለት ነው ቤተሰቦች፣ ሀይሚ ከፊት ብሩኬ ከኋላ ነበር በንዴ ሲሄዱ የነበረው እና ሀይሚም እንደዛው እና ሀይሚ ግን፣ ያው ያንቺ ጥፋት ነው ደጋግመሽ ያው ብሩኬ ያስደፈርሽኝ ያንቺ ነሽ ያስደፈርሽኝ ብሏል። አዎ እውነት ነው። አንዳንዴ ሴት ልጅ ና የምታስደፍረው እውነት ለመናገር ለእውነትም ከሆነ ማለት ነውና፣ በደንብም ይቅርታ መጠየቅ አለብሽ አንቺ ቀለል ለማድረግ የለብሽም። እንደዚህ አይነት ነገር ቢሆን ራሱ ምክንያቱም የቀላል ነገር አይደለም፣ ለብሩኬ የቀላል ነገር አይደለም። በብሩኬ ቦታ ብትሆኝ አንቺ ምን ታደርጊያለሽ ነው ጥያቄው። እና ህይወት ቀልድ አይደለም፣ ህይወት እቃ እቃ ጨዋታ አይደለም። ቢሆን እንኳን ማለት ነውና፣ አንቺ ቀለል አድርገሽ በቃ ይሄ ውስጤ ቦታ የለውም ነበረ በቃ ስለማልፈልግ እንደዚህ አይነት ነገሮች አይሰሩም፣ ለወንድም ለሴትም። ይሄ የህይወት ጉዳይ ነው ቀላል አይደለምና ከባድ ነው። እሱ ማስረዳት ነው በደንብ